ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። በቅድሚያ የምናገኘው ዜና የትግራይ ህዝብ ከሰጠኝ እውቅና ክብር በላይ የምመኘው ክብርና የምስጋና መድረክ የለም። አቶ ጌታቸው ረዳ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜ አስተዳደር ፕሬዚዳንት አደሰ ወረደ የቀረበላቸውን የክብርና የምስጋና የሽኝት መድረክ ውድቅ አደረጉ። አቶ ጌታቸው ረዳ ሚያዝያ 3 2017 ዓ ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለመጠይቅ ቃለ መጠይቅ ሰጥተዋል። ሚኒስትሩ የኤምዲ ለተባለ ሚዲያ በትግረኛ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገው የሥልጣን ሽግግር የትግራይ ህዝብን ደህንነት፣ ህልውና የሚያስጠብቅ አይደለም ብለውታል። የኢፌዴሪ ጠቅላይ ሚኒስትር ለደህንነታቸው ያደረጉትን ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው ማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል። የፕሪቶሪያ የሰላም ስምምነት ከጫፍ እንዲደርስ አበክረው እንደሚሰሩ ገልጸው፣ በትግራይ የተጀመረው የለውጥ ፍላጎት ወደ ኋላ የሚጎትት ማንኛውንም እንቅስቃሴ ተቀባይነት የለም፣ አይሳካም ብለዋል። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበረ፣ ይህን ሸሽተው ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው ተናግረዋል። የተደረገው የስልጣን ሽግር ጠቅላይ ሚኒስትሩ በተገኙበት በትግራይ መቀለ ቢሆን ትልቅ ትርጉ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 በክልሉ ያሉ ሌቦችና ህገወጦች አደብ ለማስገዛት ለሚደረገው ጥረት እንደሚያግዙ፣ ህዝቡን ለማገልገል እንደ ትላንቱም ዛሬም ዝግጁ እንደሆኑም ገልጸዋል። ወደ ውጭ ወደ አገኘነው ዝና ስንሄድ ኤለን መስክ በዶናልድ ትራምፕ አስተዳደር ውስጥ የሚያሳልፈውን ጊዜ ሊቀንስ ነው። ኤለን መስክ የቴስላ ትርፍ መቀነሱን ተከትሎ በአሜሪካ ፌዴራል መንግሥት ውስጥ የሚያሳልፈውን ጊዜ ለመቀነስ መወሰኑን ገለጸ። ኤለን መስክ ከስልጣን የመልቀቅቅድ እንደሌለው ግን ተናግሯል። የቴስላ ኃላፊ የሆነው ኤለን መስክ የኩባንያውን ትርፍና የገቢ ማሽቆልቆሎን ተከትሎ በዶናልድ ትራምፕ አስተዳደር ውስጥ የሚያሳልፈውን ጊዜ በሳምንት ወደ ሁለት ቀናት ለመቀነስ መወሰኑን ገልጿል። የቴስላ ገቢ በዓመቱ መጀመሪያ ሶስት ወራት ላይ ከፍተኛ መቀነስ ማሳየቱ ተገልጿል። ኤለን መስክ በዋይት ሃውስ ውስጥ ያለውን ተሳትፎ ከጨመረ ወደ ኤሌክትሪክ መኪና አምራቹ ቴስላ ከፍተኛ ተቃውሞ ገጥሞታል። የኩባንያው ገቢ በ2025 የመጀመሪያ 3 ወራት በ20 በመቶ መቀነሱ ተገልጿል። ይህ የገቢ መቀነስ ከባለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር 70 በመቶ ቅናሽ አሳይቷል። ኩባንያው የድርጅቱ ባለድርሻዎች የፖለቲካ ስሜት መቀየሩን ተከትሎ ያለፈውን ፍላጎት ላይ ተጨባጭ የሆነ ተጽዕኖ ሊያሳርፍና የገቢ መቀነሱ ሊቀጥል እንደሚችል አስጠንቅቀዋል። ኩባንያ የገጠመው ገቢ መቀነስ የተሰማው በርካታ አሜሪካን የኤለን መስ በዶናልድ ትራምፕ ውስጥ ያለውን ኃላፊነት በተመለከተ ከፍተኛ ተቋቁሞ ካሰሙ በኋላ ነው። ኤለን መስ ዶናልድ ትራምፕ ደግሞ እንዲመረጡ ከፍተኛ ገንዘብ ውጪ አድርጓል። ከዚህ ባሻገር ኤለን መስክ የትራምፕ አስተዳደር የፌዴራል መንግስቱን ወጪ ለመቀነስ በሚል የመንግስትን ተቀጣሪዎች በከፍተኛ ቁጥር የሚቀንሰውን የመንግስት ውጤታማነት መስሪያ ቤት ይመራል። ኤለን መስክ የሚመራው መስሪያ ቤት በእንግሊዘኛው ዶጅ በሚል ምጻረ የሚታወቅ ሲሆን በመንግስት መስሪያ ቤቶችን ወጪ መቀነስና ስራቸውን የሚያስጥሉበትን መንገድ የሚያፈላለግ ሚና ተሰጥቶታል። መስክ ከሚቀጥለው ወር ጀምሮ በዶጅ ውስጥ የሚያሳልፈውን ጊዜ በከፍተኛ ሁኔታ ይቀንሳል ሲል ተናግሯል። ኤለን መስክ በመንግስት ጉዳዮች ላይ ፕሬዚዳንቱ እንድሰራ እስከፈለጉና ጠቃሚ እስከሆነ ድረስ በሳምንት አንዴ ወይም ሁለት ቀናት ሊያሳልፍ እንደሚችል ተናግሯል። የመስክ የፖለቲካ ተሳትፎ በመላው ዓለም ከፍተኛ ተቃውሞ ያስነሳ ሲሆን የኩባንያውን ምርት ላለመጠቀም እስከ መወሰን ተደርሷል። ስለገጠመው ተቃውሞ ሲናገር ሰዎችን እንዲሁም ዶጅን ለማጥቃት ስለሚፈልጉ ሊሆን ይችላል ብሏል። ነገር ግን ዶናልድ ትራምፕ አስተዳደር ውስጥ ያለውን ኃላፊነት ወሳኝ ሲል የጠራው መስክ የመንግሥትን ቢሮዎች መልክ የሚያስያዙ ሥራ በአብዛኛው ተጠናቋል ብሏል። በዚህ ሩብ ዓመት ውስጥ ቴስላ 193 ቢሊዮን ዶላር አጠቃላይ ገቢ አግኝቷል። ተንታኞች 211 ቢሊዮን ገቢ ያገኛል ብለው ገምተው የነበረ ቢሆንም ያ ባለመሆኑ ገዢዎችን ለማማለል ኩባንያው የዋጋ ቅናሽ አድርጓል። ኩባንያው ዶናልድ ትራምፕ ቻይና ላይ የጣሉት ታሪፍ በከፍተኛ ሁኔታ እንደጎዳው አስታውቀዋል። ምንም እንኳን ቴስላ መኪኖቹን አሜሪካ ውስጥ ገጣጥሞ የሚሸጥ ቢሆንም በርካታ የመኪና ክፍሎች የሚመረቱት ቻይና ውስጥ ነው። ኩባንያው በፍጥነት የሚቀይረው የንግድ ፖሊሲ አቅርቦት ሰንሰለቱን እንደሚጎዳና የዋጋ ጭማሪ እንዲኖርም እንደሚያደርግ ተናግሯል። ይህ ለውጥ ካለው ፖለቲካዊ ስሜት ጋር ተያይዞ ምርቶቹ ላይ የሚኖር ፍላጎት ላይ በሚቀጥለው ሩብ ዓመት ተጽዕኖ ሊኖረው ይችላል ሲል አስታውቋል። መስክ ንግድን በተመለከተ ከትራምፕ አስተዳደር ኃላፊዎች እንዲሁም ከአማካሪያቸው ፒተር ኖቭሮ ጋር አለመግባባት ውስጥ ገብቶ ነበር።